አሰላሙ ዓለይኩም ወረህማቱላሂ ወበረካቱ ውድና የተከበራችሁ የዙበይዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እኔ ጋ አልሐምዱሊላ ሁሉ ሰላም ነው። ክርስቲያን ወገኖችም ሰላም ብያለው። እንሻአላህ ለቤት የአዲስ የሆናችሁ ላይክ ሰብስክራይብ በማረግ ተቀላቀሉ። አህለን ወሳህለን ብያለው። እንዴት ናችሁ? ኢድ እንዴት አሳለፋችሁ? እንዴት ነበር? ዲጋ አልহামዱሊላ ሁሉ ሰላም ነው ዛሬ በአዲስ ቪዲዮ ማጥቼ ያለው ማለት ነው መዝናኛ ቦታ እያያችሁ ፈገግ እያላችሁ ማለት ነው እንዴት ነው ሸዋለስ እንዴት እያረጋችሁ ነው እየጾማችሁ ነው እየበረታችሁ ነው አላህ Subhanahu Ta'ala ይቀበለን ጾማችንም የረመዳኑን አላህ ይቀበለን የሸዋሉንም አላህ ይቀበለን እላችኋለሁ እህቶቼ፣ እንዴት ሆናችሁ አሳለፋችሁት? በመዳን ቤት የውመችም እንደ ሀገር አይሆንም ማለት ነው። አላህ ስብሃነ ወተዓላ ደግሞ ከቤተሰብ የምንገናኝ ገናኝ ያድርገን ከቤተሰባችን የምናሳለፍ አላህ ያድርገን። አብሽሩ፣ እንዳይከፋችሁ ዱዓ አርጉ ማለት ነው። ዋና ትልቁ ነገር ደግሞ አገራችን ሰላም መሆን ነው። አላህ ሀገራችንን ሰላም ያድርግልን። ይህ በጣም ነው እያሳቀኝ ማለት ነው። ወፍራሙ ማለት ነው። ግን ሶሻል ሚዲያም ላይ ምናምን አይዋደው ማለት ነው። ከትላልቅ ሰዎች እሱ ይመስለኛል ማለት ነው ሲጫወቱ ምናምን ቀልድ ምናምን ማለት ነው። ያ አላህ ያው ድምጡን ደግሞ ያጠፋሁት እንትን ብዬ ነው ማለት ነው። ዩቲዩብ ደሞ ስራውን አያስታወቅም ማለት ነው። የጨዋት ነገር ስላለው እንደ ሙዚቃ ነገር ጫጫታው ሲገባ ደግሞ ችግር ነው። ይተው ማለት ነው እላችኋለሁ ቤተሰብ። በተረፈ ሙቀቱም እየጀመረ ነው። ያው ረመዳን አልሐምዱላ ጨርሰናል። ሸዋልም ያው እያለቀ ነው ማለት ነው። አላህ ደሞ በረድ ያርግልን ማለት ነው። ወደ ሙቀቱ ገብተናል። ገና በአራተኛ ወር እየሞቀ ነው። ተቀበሉ። ስጦታ እየሰጠኋችሁ ነው። አበባሺ። የት ነው የምታውቁ? ማለት ነው። የምታውቁ የት ይመስላችኋል ማለት ነው። ቦታውን የምታውቁ በኮሜንት ቁጭ አድርጉ ማለት ነው። እስቲ በቅንነት ላይክ ሰብስክራይብ ሽር አድርጉ ማለት ነው። ያ ረቢ ጠፍተናል ከእቶ ማለት ነው። ተዋችን ቀዝቀዝ አለ። አይዋ እያስነካችሁት እናንተ ደሞ፣ አጫጭሮቹ እኮ አንድ ብቻ አይደሉም፣ ጉድ እኮ ነው፣ ሶስት ናቸው ማለት ነው። ያአላህ ኳላ ደሞ ስር ቤት እንደማስል ወይ ጉድ! ያው የኔ ድምጽ እንጂ እነሱ ወሪያ ይሰማ ማለት ነው። እሺ ቤተሰብ አነም እርስ በራሳችን እንበረታታ ማለት ነው። ግዴታ መፈትፈት የለብንም። ኧረ ረተው ረተው ረተው ረተው ረተው ላይክ እያረጋችሁ ሼር እያረጋችሁ ሰብስክራይብ እያረጋችሁ። እኔ አልሆነልኝም። እኔ አልፈለኩም መፈትፈት። እሺ እንዴ፣ ምን ነው ምነው? ካልፈተፈትኩኝ ምነው እንዴ? ላይክ፣ ሰብስክራይብ፣ ሼር አታረጉም? እንዲህ ወይ እች ልጅ ስብሃነላ አሁንማ፣ እረ ትልቅ ናት ትልቅናት ከዚህ በፊት እሷን የምትመስል ልጅ ነበረች ማለት ነው፣ የምትሰራበት ቤት አንድ ነገር እሷን ነው መሰለች ማለት ነው ፊቷን ሳይ ስብሃነላ። እላችኋለሁ። ውድ ቤተሰቦች ይህን ይመስል ነበር የዛሬው ቪዲዮ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ።